ይቺ ሴት ይሄው ባሏ ሽባ ነው፣ አካለ ጎዶሎ ነው። እናንተ እያኖራችሁ ነው፣ ዘራችሁ ይባረክ፣ በሰማይ በእምድር ተባረኩ፣ አሜን። ባለ ቤት የታሞብኛ፣ አካለ ጎዶሎ ነው። ግራ እጁና ግራ እግሩ ምንም አይሰራም። ይው አዳራሽ ወርቋል፣ በእናንተ ምክንያት ነው። ያለብ ስናገኝ በሰው እንጠጣለን፣ ስናጣ ደሙ እንቀመጣለን። የሁለት ዓመት ልጅ ይዤ በዛ በጣም እየተሰቃየ ሆኖ እግርና እጁ በጥይት ተመቶባት፣ በጸበል ቦታ ነው ሁለት ዓመት ያሳለፈችው። እሷን ደግሞ ሲናገኛት እና ሁለት ዓመቱ ነው፣ እንደዚህ ተሆነብኝ። ሄው ቀንም ሌትም አዝላለሁ ምን እላለሁኝ? ሻወር ሳስገባ አዝዬ ነው። ሽንት ቤት ሰዋጣ አዝዬ ነው። አይንቀሳቀስም። በዛ ላይ ለማንኛውም ትቼው ሄጄ ለማንኛውም እንትን ብዬ አደራ ብዬ ልፍጋ መላው ጠፍቶኝ ነው። እሱ ጋር አብሬ ሦስት ዓመት ልጅ ይሰቃያለሁኝ። እሱም እንትን ሊልሽልኝ አልቻለም። ይሄ ህጻን ልጅ እናንተ ነው እኛ ነው። ስለዚህ እሱም እዚህ ጋር ተኝቶ ነው ያለው። አዎ መነሳት አይችልም። አሁን መነሳት አይችልም። ስለዚህ ተደግፎ ነው አዝለን እንደዚህ አንቀሳቅሰን አዝለን ነው እንጂ መነሳት አይችልም እሱ አዎ እስኪ እዚህ ላይ ማድረግ ትችላላችሁ ወንበሩ ላይ መሆን የሚችልበት ሁኔታ ካለ እስቲ አግዙትና ለሱ መንቀሳቀስም ትንሽ እንግዲህ ጥሩ ነው እና አንድ ቦታ ላይ ተኝቶ እንዳይቸገር እናንተንም አስቸገርኩኝ እሺ ስቲ ያደረሰን ትልኝ ሰው የሰውን ችግር ከተረዳ እግዚአብሔር የፈቀደላቸው በጎ ማድረግ የሚፈልጉ ሰዎች ካሉ ነው ይሄንን ቪዲዮ የሚቀዳውና እስቲ ገጠመኝ የምትለው ችግርና እንደው ምንድን ነው የሚያስፈልገው የሚለው ነገር ተናገርና እስቲ ሰዎቹ ያግዙ። አሁን እንደዚህ ተሁን ከሁለት አመት አለፈ ሰኔ ያው ይሄን በዚህ አንድ አካሌን አንድ አካሌን በዚህ ላይ ግራጀ ግራግሬ ሞተ ላይ እንቀሳቀሰ አልቻለም በጸበል ነው ያለሁት። አሁን ቅዱስ ጸበል ቦታ፣ ቅዱስ ሚካኤል ላይ የተጠመቅለው ጣግ እንዳንዴ ነው ያው እጄ በጣም እንደዚህ ያዘረጋው ነበር። ትንሽ እንደዚህ ላቅ ብሏል። አዎ ፊት እንደዚህ ነበር ያለ። አሁን ትንሽ እንደዚህ ማለት ጀምሯል፣ እግዚአብሔር ይመስገን። ስለዚህ ምንድነው በዋናነት የሚያስፈልግ ነገር? አሁን ሙንቸር ባገኝ ተንቀሳቅሼ ምንም ምን ነበር አሁን መንቀሳቀስ ማለት ታውቁ ሙንቸር ያው እኔ ያለው ጠበል ቤት ነው እንደምታየው፣ ይሄን በዚህ ላይ አንድ አካል ሞተ ላይ አለ። ስለዚህ ዊልቸር ብኖር በዊልቸር መንቀሳቀስ ትችላለህ ለማለት ነው። አዎ እየተንቀሳቀስኩ ለምን ነበረ ለምኜ እንኳን ልጄን አሳድግ ነበር። ስለዚህ ህፃን ተረጅ ደግሞ የለም፣ ደግሞ የሚበላ የሚጠጣ ጠበል ቦታ ነው ምንም የለም። እናንተን እንግዲህ እግዚአብሔር ይርዳችሁ፣ ይማረ ምህረቱን ይስጥ። መልካም እንግዲህ፣ እህታችን ባለቤቱ ነች። ይሄ ደግሞ ህፃን ልጁ ነው። እግዚአብሔር እንግዲህ ምሕረቱን ለሱም ለግሶ ይሄ ልጅ በሚማርበት እድሜ ላይ ነው ያለው። ኬጂ ገብቶ በሚማርበት እድሜ ላይ እዚህ ቦታ ላይ እንግዲህ በጸበል ነው ያለው። ጸበል ቦታ መጥፎ ነው ማለት አይደለም፣ ግን ህፃን ልጅ ዛሬ ላይ ህፃን ልጅ ያላቸው ያውቁታል፣ የት እንደሚያሳልፍ ህፃን ልጁን ኬጂ አስገብቶ ያስተማሩ የሚያሳልፉበት ጊዜ ነው። ግን እህታችን ደግሞ በጸበል ቤት ትገኛለች። ወንድማችን ታሟል እና እስቲ በጣም የሚያስፈልጋችሁና የሚያስቸግር ነገር እስቲ ተናገር እናታችን። እኔ ምንም የለኝም። ስለዚህ በዚህም እንደው ባኪም አልቋል፣ ሁሉ ነገር ባኪም ጨርሼዋለሁ። ራሱ እብረሽ ተደርጓል፣ ግን መፍትሄ አልተገኘለትም። ስለዚህ ግራጁና ግራግሩ ደክሞበታል፣ ግን ሙቀት አለው። የመዳን ተስፋ ይኖረው ነበር ጦቴ እንጂ በዛ ላይ ለማንትቸው ይሄን ሊላ ላሳድግ ማሳደግ ያጣሁ እኔም ሲበሳጨ ጥዬው ልሄድ ጠበል ቦታ ላይ ግራ ገባኝ። ግራ ግብት ብትሎኛል ህፃን ልጅ ይዤ በፀበል ቦታ ላይ በሱ እየጠጣ ነው የሚቀመጠው ማረገው መላው ጠፍቶኛ ቀንጫ ለማበላኝ ይሄው ሁሉም ያለ ፀበልተኛ ያለ በዛ ላይ ሽንት ቤት ሷጣ ተሸክሜ ነው ሻወር ሳስገባ ተሸክሜ አዝዬ ነው ዊልቸር የለውም ዊልቸር የለውም ግራ ግብት ብሎኝ ይሄው ምን ማድረግ ነው መያዝ አይችልም ክራንች ግራጁ የለም ግራ ቀኝ እጁ ብቻ ነው ግራጁ አይዝም ይሰንፋለ ሰንፏለ ግራጁ ሐኪም ራሱ በቃ የማሳክምበትና የማሳይበት አጥቼ ይኸው ግራ ግብት በዝም ብዬ ተቀምጫለሁ። ወይም ደግሞ እናትና አባት ወይም አጋዥ ኖሮ ኖሮ ለነዚያ ለሰዎች ጥየን የተሳተ ተሰድጄ ሰርቼ እሱን እንደሆነ አደርገው ነበር። ግን መላው ጠፍቶኝ ይኸው ስጋ ተቀምጫለሁ። ሰው የለውም። በጣም የሚያሳዝን ሁኔታ ላይ ነው ያለው። ጸበል ቦታ ላይ ይሆናል ብዬ የሁለት ዓመት የተቀመጥኩት እና ማረገው መላው ቅዱስ ጠፍቶኝ ምን ላድርግ ለዚህ እንግዲህ እግዚአብሔር ደግሞ ያዘዘላቸው በረከት አገኙ ያላቸውና ሀብትና ጤናውን ሰጥቷቸው እየሰሩ የሚያገኙ ሰዎች እግዚአብሔር ከፈቀደላችሁ ለእናንተም ደግሞ ሰው ካዘዘላቸው አይታወቅምና ስልክ ቁጥርና አካውንት ቁጥር ካለ እስቲ ተናገሩ። እሺ 09 78 16 36 22 ይሄንን ስልክ ቁጥር ድገምላችሁ፣ 09 78 16 36 22 አካውንት ቁጥር የላችሁም? አካውንት ቁጥር የለኝም። የሱ ነበረ ትቼው መጥቻለሁ። ተራ ቁጥሩ አይታወቅም። አሁን በቃ ሰዎችም ድረዷችሁ ቢፈልጉ አሁን ምንድነው ስልክ ደውሉ። አይዟችሁ ብቻ አይደለም የሚሏችሁ። አካውንት ቁጥራችሁን ይፈልጋሉ። ለምን ብር ሊያስገቡላችሁ ከፈለጉ በአካውንት ቁጥር ነው። ስልክሽን እዚሁ ላይ ስለተናገርሽ እኔም ይይዘዋል። እኔ አካውንት ቁጥርሽ አውጥተሽ እንትን ካልሽ በኋላ ነው ይሄንን ቪዲዮ የሚለቀው። ያንቺ ስም ማን ነው? ትግስት አንዱ አለም ስለዚህ ትዕግስት አንዱ ዓለም በሚል አካውንት ታወጪ አለሽ። በዛ ስታወጪ መታወቂያ አለሽ አይደል? መታወቂያ ካለሽ በዛ መሰረት ስታወጪ፣ እኔ እዚህ ላይ ለጥፍልሻለሁ። እግዚአብሔር ይርዳሽ። አምላክ ቅዱስ ሚካኤል ምህረቱን ይስጥልሽ። አሜን። አይዞ ወንድሜ። አሜን። እንግዲህ እንደምትመለከቱት እናንተም ደግሞ ታዝባችሁ ዝም አትበሉ። ወንድማችን እግሩ ተጎርቶ ህፃን ልጅ፣ ይሄንን ህፃን ልጅ ማንም እንግዲህ ልጅ ያለው ልጅ የሌለውም የሚያዝንበት ልጅ የሌለው ወንድሜ ይሄን ይኖራል ይህ ህጻን ልጅ እዚህ ቦታ ላይ እንግዲህ ከእናት አባቱ ጋር ሆኖ ጸበል ቤት ነው ያለውና ባካቸውን እግዚአብሔር ምህረቱን እንዲሰጥ ባለን አቅም ማገዝ፣ እናንተም ራሳችሁ ያያችሁ እንግዲህ እግዚአብሔር በሰጣችሁ ሰዎችን አግዞ ላለኝ አመሰግናለሁ።